ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ሁላችሁ ሰላም ነው? እግዚአብሔር ይመስገን፣ ጋ ሁሉ ነገር ሰላም መልካም ነው። ከበዓሉ መድኃኒዓለም ለቅድስት ድንግል ማርያም ልጅ እንዴት ናችሁ? ደህና ናችሁ ወይ አንዱን መብራት አላበራሁት መሰደዝ ዘዝ ብሏል። ሰላም ነው፣ ሁሉ ሰላም ነው። ጾም እንዴት እየሄደላችሁ ነው? አኔጋ እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ጾሙን ስራውን በጣም እየሄድን ያለ ክብሪት ፋለ መዳንያንም ለቅድስት ድንግል ማርያም ልጅ አለውላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸዊና እግዚአብሔር የተመሰገነ ይሁን። አኔጋ ሁሉ ነገር ሰላም መልካም ነው። እንዴት ነው? ጾም እንዴት እያረጋችሁ ነው? ስራ እንዴት እያረጋችሁ ነው? ረመዳን ስራ እንዴት እያረጋችሁ ነው? እኔ ጋ እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ሁሉ ነገር በሰላም እየሄደ ነው ያለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። ክብሩ ይሱ ይሰድ ክብር ለመድኃኔዓለም፣ ለቅድስት ድንግል ማርያም ልጅ ይሁን ማለት ነው። እንዴት ናችሁ? እንግዲህ አዳዲስ ስራዎች ጀምራለሁ ብዬ ነበር ባልኳችሁ መሰረት እንግዲህ ስልኮችን እየላካችሁን ነው ያላችሁ። የምስልኩ ልጆች እኔን እኔን አምናችሁ እኔን ፈቅዳችሁ ስለምትልኩ እጅግ ጋር እያመሰግናለሁ። እግዚአብሔር ያክብርልኝ። ያው ሊዘገይ ይችላል። አንዳንድ ነገሮች እዚህ የሚወስዱ ሰዎች አንዳንዴ ይዘገያል እንጂ እቃው በትክክል እየደረሰ ነው ያለ። አመሰግናለሁ በዚህ አጋጣሚ ማለት ነው። ሲቀጥል እንግዲህ ያው ኢትዮጵያ ብዙ ልጆች ገብተዋል። በአንድም ይሁን በአንዱ ምክንያት ይሁን ወደ ኢትዮጵያ የገቡ ልጆች የገባን ሰዎች ብዙ ነን። በሆነ አጋጣሚ ወይ ደግሞ አመዳ አሳፍራን ወይ ደግሞ የሆነ ነገር ብቻ ግን ቋንቋ የምትችሉ ልጆች ሲሲ የወሰዳቸው ሲሲ ያልወሰዳቸው ቢሆንም እኔ መፍትሄውን እነግራቸዋለሁ። እንዴት ወዴት እንደምተዱ እያንዳንዱ ነገር እነግራቸዋለሁ። የምተዱበት አሁን ክፍት የሆነ አገር እኔ የማውቅበት እኔም አውቃቸው ያሉበት ቦታ በታማኝነት የሚሰሩ ዱባይ፣ ካተር፣ ጀርዳን እነዚህ ሶስት ነገሮች የትም በታማኝነት የተመርጣችሁ በስራ ስራችሁን ታውቆ በስራችሁ መሰረት ደሞዛችሁ ከሀምሳ ሺህ በላይ የሆነ እንዲሁም ደግሞ ከዮርዳኖስ ወደዛ የምተዱ ደሞዛችሁ እንግዲህ ታውቁታላችሁ። እያንዳንዱ ነገር ቋንቋ የሚችልና ቋንቋ የማይችል አንድ አይደለም፣ ደሞዙ ቋንቋ የሚችል ትንሽ ማለት ቋንቋ ችሎ ደሞዝ እንትን ቋንቋ ችሎ ምግብ የሚችል ልጆች በተለይ ዱባይ ላይ አንድ ሺህ ሁለት መቶ አንድ መቶና አንድ ሺህ ሁለት መቶ ነው የምናስገባ ማለት ነው የሚያስገባው ማለት ነው። ስለዚህ እናንተ ከኢትዮጵያ ቁጭ ብላችሁ የምትዱበት መንገድ ያጣችሁበት እንዴት እንሄድ እንዴት እንሁን የምትሉት እኔ ጠቁማችኋለሁ። በስነስርዓት የት ወደ የት የሚለውን እያንዳንዱን ነገር ፕሮሰስ እስከሚያልቅ ድረስ እኔ ከጎናችሁ እሆናለሁ ማለት ነው። በታማኝነት እንሰራለን ማለት ነው። በዚህ አጋጣሚ ስልክ ቁጥሬን አስቀምጥላችኋለሁ ወሳብ ላይ እናንተ ብቻ ማናገር ነው ያለባችሁ። እናንተ እኔ ያገናኛችኋለሁ። ከጎንደር ያላችሁ ልጆች፣ ከጎንደር ያለ ሰው አለ፣ ከአዲስ አበባ ያላችሁ ልጆች ደግሞ አዲስ አበባ የትም ቦታ ብትሆኑ ወደ አዲስ አበባ መምጣታችሁ አይቀርም። ሰዊሲ ለመማር ግዴታ፣ ሰዊሲ ካልተማራችሁ፣ ሰዊሲ ካልተማራችሁ የትም ቦታ ብትሆኑ መሄድ አችሉ። ስለዚህ እናንተ የሚጠበቅባችሁ እነዚህ ነገሮች እና ያው የታደሰ ፓስፖርት ሁሉ ነገር ያሟላችሁ መሆን አለበት። ሲቀጥል ደግሞ በቀለ ስራ ጉጉት ያላችሁ መሆን አለባችሁ ማለት ነው። ስለዚህ ችግር የለም አዋሩኝ፣ እኔ ጉዳዩን አስፈጽምላችኋለሁ ማለት ነው። በዚህ ይሄውን ነው የምለው። ደግሞ እንግዲህ ደላላይ ብር ስንት ነው ምንድነው ባለው ማንኛውም ስራ ሰው በሚሰራው በዛ ልክ ትላካላችሁ ማለት ነው። እንግዲህ አሁን በቃ እንትን ትንሽ አየሩ ምኑም ስለጨመረ ትንሽ ሊጨምር ይችላል እንጂ ያው በተመጣጣኝ ዋጋ እንደዛ እንልካለን ማለት ነው። ቋንቋ ለማትችሉም እንልካለን የትም ቦታ ቢሆን ይለ- ትልካላችሁ። በዚህ ቁጥር ወሳብ ላይ መታችሁ አይበሉኝ። ለወንዶች እንግዲህ የወንዶች ስራ የወንዶች ስራ በተለይ ደግሞ ለወንዶች አሁን እኔ ለወንዶች አሁን አሁን አይደለም በሌላ ቪዲዮ እመጣለሁ ለወንዶች ማረጋግጥበት አንድ ስራ ጀምሬያለሁ። እሱ ከተሳካልኝ እሱ ፉል ሁኖ እሱ ነገር ከተሳካ የወንዶችን ደግሞ በዚው አጋጣሚ እነግራችኋለሁ ማለት ነው ያለውን ነገር እንዴት ወዴት እንዴት ፕሮሰስ መጀመር እንዳለባችሁ እንዴት መጨረስ እንዳለባችሁ ነገራችን ላይ ከአተር ለወንዶችም ይፈቀዳል ግን ይህ ስራ የወንዶችን ስራ ገና መጀመሪያ ስለሆነ ገና ፕሮሰስ ላይ ያለ ሰው አለ። እሱ ከጨርሶ ትክክለኛ መንገድ መጥቶ ስራ ከገባ በዛው መንገድ ስራ ከገባ እኔ ዌልካም ብዬ እቀበላችኋሉ። ስራ እድል እንከፍታለን ማለት ነው። መስራት ትችላላችሁ ማለት ነው። በዚህ አጋጣሚ ደግሞ ስልኮች ምኖች እንልካለን አይደለ? አሁንም እንልካለን። የማንልከው ነገር የለም። እልካለሁ፣ በተቻለኝ አቅም። በአሁን ረመዳን ነው፣ ጾም ነው፣ ምንድን ነው እንልካለን ማለት ነው። በዚህ አጋጣሚ ስልኮችም እንልካለን። እንግዲህ በራዲ ስራዎች እንመጣለን። ስልኮችም፣ ሁሉን ነገር እንልካለን ማለት ነው። ላይቶብ ብቻ እናንተ ምን አለፋችሁ፣ ማዘዝ ነው የሚጠበቅባችሁ። በተመጣጣይ ዋጋ እንልክላችኋለን፣ እናደርስላችኋለን። እንዲሁም ደግሞ ከወደ ኢትዮጵያ ለመግባት ሰው ያጣችሁ ልጆች ካላችሁ አናብሪ በታማኝነት ከቤታችሁ ድረስ የሚያደርስ እንትን አሉን ማለት ነው። በታማኝ ድረስ ከቤታችሁ ድረስ የት ቦታ አዲስ አበባ ዙሪያ በሙሉ የሚያደርሳችሁ እናንተ ብቻ ሰዓታችሁን፣ ጊዜያችሁን ከዚህ ከዚህ ቦታ መሄድ እንፈልጋለን ካላችሁ ቀጥታ የሚያደርሳችሁ ሰው በታማኝነት አገናኛችኋለሁ ማለት ነው። እንግዲህ አረብ ሀገር ስትሄዱ ለቤተሰብ የሆነ አጋ ሲቀርባችሁ ታማኝ ሰው የት ነው የምናገኝ ምናምን ካላችሁ እኔ ታያዥ ሆናችኋለሁ። ችግር የለም። ምን ተጠይቁኛል ተጠያቂ ሆናለሁ። ታማኝ ሰው አስቀምጥላችኋለሁ። የታማኝ ሰው ስልክ ቁጥር ሰጠላችኋለሁ። በዛ መሰረት እናንተ በፈለጋችሁበት ቦታ መድረስ ትችላላችሁ ማለት ነው። ስለዚህ ይህን የማድረገው ግን ያው እናንተ አንዳንዴ ምናላችሁ መ አሁን አደ ሀገሪቱ ሰላም ስላልሆነች ወደ አዲስ አበባ ወደዚህ የተለያየ ሀገር ስንሄድ ሰው ልናጣ እንችላለን። ስለዚህ ሰው በምናጣበት ሰዓት ማንም ይቀበለኝ ማነው እንትን የሚለኝ ከምንለው ሰው ከምናጣ ይልቅ እኛ ደግሞ እንደዛ እናረጋለን ማለት ነው። እንዲሁ ደግሞ ይህን ነው ምላችሁ ቤተሰብ በሌላ እንግዲህ፣ ይህን ካልኳቸው በስራዬ በኩል ይኔ ያለው ነገር መስራት የምትፈልጉ የትም ቦታ እንልካለን። ግን በታማኝነት ማገልገል አለብን፣ ሁላችንም ማለት ነው። ይህን ስላችሁ እኔ ታማኝ ነይ እያልኳችሁ አይደለም። ታማኝ አንድ እግዚአብሔር ነው። ከእግዚአብሔር በታች ሰው ግዴታ ነው ታማኝ መሆን ያለበት ሰው ግዴታ ነው ማለት ነው። ስለዚህ ይህን የምላችሁ ቤተሰቦች፣ እኛ እንግዲህ በዚህ መልክ ይህን ካልኩ ዘንዳ አሁን እንግዲህ ረመዳንም እያለፈ ነው። ረመዳን ካለፈ ወዲያ ደግሞ አዳዲስ ስራዎች ይኖሩናል። በዛ እንመጣለን ማለት ነው። እንግዲህ አይ ነው የምላችሁ ቤተሰቦች ወፈር ወፈር እየነበር አሁን ወደ መቅሳት መተናል ማለት ነው። እንግዲህ ሚስጥሩ ደግሞ ምንድን ነው ካላችሁ፣ ያው እኔ ስፖርት እሰራለሁ ትንሽ ወፈር ወፈር ብዬ ነበር እንትን ነበረ ማለት ነው። አቁሜ ነበር፣ ስፖርት አቁሜ ነበር። ትንሽ ራሴን ወደ ራሴን ራሴን መንከባከብ ጀምሬ ነበር ምናምን ነገር እንደዛ ነገር ነበር። አሁን ግን ይበቃኛል፣ በዚህ አቋም መወፈርም መክሳትም አልፈልግም። ትንሽ ብከሳ ግን እከሳለሁ ማለት ነው። እዚህ አጋጣሚ ና አዚ ውጭ ይህ ነው የምላችሁ ቤተሰቦች በጣም የምትወዱኝ የምታከብሩኝ፣ ለምን ጠፋሽ? ምን ነው ጠፋሽ? እያላችሁ ብዙ ጊዜ መሴጅ ትልክልኛላችሁ። ይህን ዩቱ ላይ ገብታችሁ ጠፋሽ ለምን ነሽ ነው በሰላም ነው ወይ ትለኛላችሁ። በሰላም ነው፣ እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም። ያው ትንሽ ስራ ጫነ ጫነ ሲል ለዛ ነው የጠፋሁት። አልጠፋሁም፣ እመጣለሁ በአዳዲስ ስራዎች። ያው አዳዲስ ስራዎች ለመምጣት ደግሞ ግዴታ እናንተ የሆነ ስራ ለመጀመር ስትሉ ዋጋ ትከፍላላችሁ። መጀመሪያ እኔ ዋጋ ከፍዬ ነው ወደ እናንተ ማድረስ የምችል ማለት ነው ማለት አንዳንዴ ዩቱብ ላይ ስንሰራ አሁን እውነቱ ጠፍቶ ውሸት ሆኗል። በቃ ሁሉ ነገር ድራማ ሆኗል። በዚህ አጋጣሚ ሁሉ ነገር ድራማ በቃ በዚህ ወጥቶ በዚህ ገብቶ እንጂ ይብን እውነት ሰርተን አሁን እኔ እውነት ሰርቼ በአቀርብ ራሱ ድራማ ነው ወይ ደግሞ ፕራንክ ነው ብላችሁ ነው የምታልፉት። ምክንያቱም አሁን በጣም ውሸት እና ውሸት የበዛበት ነው ሆኖ ያልበቃ ለይታ ተብሎ ለዩቱብ እይታ ተብሎ በጣም ድራማ እየተሰሩ ነው ያሉ። እነዚህ እነዚህ ነገሮች እግዚአብሔር ያስተካክልልን ሀገራችን ሰላም ያርግልን። ፈጣሪ ደግሞ ሀገራችን ሰላም አድርጎ በሰላም ገብተን ደግሞ የእኛን ህይወት የራሳችን ይሆን ደግሞ የምንመራበት የምናጌጥበት ያርግልን ማለት ነው። ይህ ነው የምላችሁ። ቤተሰቦች በሌላ ቪዲዮ ውስጥ እስከምንመጣ ድረስ መልካም ጊዜ መልካም ቆይታ ይሆናችሁ እያሉ በዚህ ውሰናበታችኋለሁ።